ሰዎች ሆይ በመካከላችሁ ሰላምታን አስፋፉ፣ የተራበን መግቡ። አማኙን ከሃዲውን ወይም የዘርህን ምንም አይሉም ነበር። የተራበን መግቡ፣ ዝምድናችሁንም ቀጥሉ። ሌሊት በሚተኙ ጊዜ ሰዎች እናንተ ተነስታችሁ ለጌታችሁ ለአላህ ስገዱ። የጌታችሁንም ጀነት በሰላም ትገባላችሁ እንካደረጋችሁ ይላሉ። የመጨረሻ ነብያችን ሰለላሁ ዐለይሂ ወሰለም የህይወታቸው ፍጻሜ ላይ መጨረሻ ሐጅቱል ወዳዕ

ምክንያቱም በአላህ ስብሓነ ወተዓላ እጅ ያለ ነገር ስለሆነ ምንም እንኳን የሚያውቁት ነገር ቢሆንም የተነገራቸው ነገር ያንን ቢሆንም እንኳን ዓሳ ላ ወላዓለ ላ እያሉ ይናገራሉ። ብዙ ጊዜ ምናልባትም ጌታ ያላህ እንዳጠቃላይ ከዚህ ዓመት በኋላ ላላገኘ ስለማንገናኝ ልንገራችሁ፣ እባካችሁ ኑዛዜ ስሙሉ። ይሄን የነቢዩ ሰለላሁ ዐለይሂ ወሰለም ኑዛዜ ለአማኙ ብቻ አይደለም። የሚገርማችሁ አዩሃ ናስ ብለው ነው የጀመሩት፣ ሰዎች ሆይ በቁርአንና በሀዲት ላይ ሰዎች ወይ ተብሎ ከተጀመረ አጠቃላይ አማኙንም ከሀዲውን ማንኛውንም የሰው ዘር የሚያጠቃልል የሆነ ጠቃሚ የሆነ ሁሉም ምክርና ተግሳጽ ነው። ያ አዩሀ ለዚነ አመኑ ካለ ደግሞ እናንተ ያመናችሁ ሰዎች ወይ ካለ ለአማኞች ብቻ ነው። ይሄ ደግሞ ትዕዛዝ ግብታችኋል አይደለ? ለአማኞች ብቻ ነው። አሁን ግን ለሰው ሁሉ የሚናገሩት የሆነ ዜና ነው። አዳምጡ ምን እንዳለ። አዩሀና ሰዎች ወይ

አይበልጡም ሌላውም ማህበረሰብ ከአረቦች አይበልጥም። ቀዮች ከጥቁሮች አይበልጡም ጥቁሮችም ከቀዮች አይበልጡም። የሰዎች መበላለጫ ሚዛን አላህን መፍራት ብቻ ነው አሉ። ዘርን፣ ከለርን ድምጥማጡን አጠፉት። በቃ ሰዎች በከለራቸው አይበላለጡም አሉ። ነጩ ከቀዩ አትበልጡም ከጥቁሩ ጥቁሩም እንዲሁ ከነጩ አትበልጡም። ይህ መበላለጫ ሚዛናቸው አይደለም አሉ። አረቦችም ከሌላው ማህበረሰብ አትበልጡም አሉ። ሌላው ማህበረሰብ ከእናንተ አይበልጥም። በዚህ ይሄ በላልጫ ሚዛን አይደሉም አያሽ። ስለዚህ በዘርህ ስለተለየ ሰውየው አትጥላው፣ አትጥለው። ያንን በብሔርህ ስለተለየ አትጥለው። በቋንቋ ስለተለየ አትጥላው። የአንድ አገር ልጆች ናቸው። ተጠቃቀሙ። በያላችሁበት ቦታ ስራ አጥቶ ካገኘህ የአማራው ልጅ አንተ ከሆንክ የኦሮሞው ልጅ ስራ አጥቶ ካገኘኸው ይሄ ዘር አይደለም እና ብለ አንተ ናት በለው። ይሄ ፖለቲከኞችን የሰሩባችሁን እንትን አሽቀንጥራችሁ ጣሉት። ምንም ይሄ ስርዓቱ ካገኘ አስገባ። ተቸግሮ ካገኘው እርዳው። ቸርቦ ካገኘው አብላው። ተጠምቶ ካገኘው አጠጣው። ወንድሜ በለው። ይዘው ታውቃለ። ፖለቲከኞች የራሳቸውን ቁማር እየተጫወቱባችሁ ነው። እናንተ መስዋዕት ያደርጓችኋል። መጨረሻ ላይ ስልጣን ከያዙ አትራፊ ይሆናሉ። ስልጣን ባይይዙም አይከስሩም። ምክንያቱም እራሳቸውን ጠብቀዋል። እናንተ በጦር ሜዳ ላይ የነሱ በቃ እንትኖች ናቸው። ልክ እንደምን ልበላችሁ የሳትራት አለች አለ ማንኛውም እነዚህ አይምሯችሁ ፖለቲከኞች አላህና መልክተኛ አይምሯችሁ هذا الذي أنصحكم ሁለተኛ ጥያቄ ደግሞ አንዳንድ ሰዎች በሞተ ሰው ይሳለቃሉ ይሄ ጀሃነብ ነው ይሄ እሳት ነው እንዲሁም አሁን ለምሳሌ ሀጂ ሙፍቲ ሰሞኑን የሞቱትን ብናይ ብዙዎች ክርክር ገጥመዋል እንኳን አላህ ያገላግልን እያሉ ይሄስ እንዴት ይታያል እንግዲህ አንድ ሰው ስህተት ካለው ሃይማኖታዊ ስህተት ያንን በስነስርዓት መግለጽ ነው ይሳለቃሉ ይሳደባሉ ምናምን ያልከው

ነገር ግን በዚያ ሰው ላይ በሃይማኖት ላይ የፈጠረው ቢዳ ካለ ያን ሰው ይሄ ስህተት ነው ብሎ መናገሩ በዚያ ሰው ላይ ሰዎች እንዳይስቱ መንገድን እንዳይስጡ ያን ሰው ወደ አምልኮ እንዳይወስዱ ይህንን ኢስላማዊ ትምህርቶችን ማስተማራቸው ይሄ ችግር የለውም። ይህ የሚወቀሱበት ነገር አይደለም። ገብተሃል። ነገር ግን መሳደብ እና ማንቋሸሽ እንዳልከው ያደረገ ሰው ካለ ማንንም ሰው ቢሆን መሳደብ ተገቢ አይደለም። በተለይ ከሞተ በኋላ ሰውን መሳደቡ አግባብ ለው ነቢ ስ ሰለም ላ ተሱቡ ልአምዋት አሉ ፈኢነሁም አፍው ኢላ ማ ቀደሙ አሉ። አደራ ሙታኖችን አትሳደቡ፣ እነርሱ ወደ አሳለፉት ስራቸው ትጋር ሄደዋልና ተገናኝተዋልና እዚያው አላህ ፍርዱን ይሰጣቸዋል አሉ። ስለዚህ መሳደብ፣ ማንቋሸሽ ሆናን ተ አይደለም። ነገር ግን ያ ሰውዬ ሰዎች ላይ ፈጥሮት የሄደው ቢዳ ካለ ያንን ሰዎች በዚያ በቢዳ ላይ እንዳይሄዱና እንዳይሸወዱ ወደ ጥፋት መንገድ እንዳይሄዱ ያንን ማስጠንቀቅ ከዚያ ከስራ